በቅድሚያ የአዲስ አበባ ዩኒቨርሲቲ ምሁራን ከመንግስት ጋር የሚያደርጉትን ውይይታቸውን ዛሬ ጀምረዋል። ጉባኤው በመምህራኑ በቀረበ የህሊና ጸሎት ጥያቄ ነው የተጀመረው። ከ6 ኪሎ ወደ ሽሮ ሜዳ በሚወስደው መንገድ መካከል የሚገኘው የስብሰባ ማዕከል ዛሬ ከአፍ እስከ ገደፉ ጢም ብሎ ሞልቷል። በዚህ አዳራሽ ውስጥ የተሰበሰቡት ደግሞ የአዲስ አበባ ዩኒቨርሲቲ መምህራን ሲሆኑ የዩኒቨርሲቲው ፕሬዝደንት ዶክተር አድማሱ ጸጋዬ እንዲሁም ምክትል ፕሬዝደንቱ ዶክተር ጄሉ ኡመር እና የአካዳሚክ ስታፍ ዳይሬክተሩ ዶክተር ተመስገን ቡርቃ ተገኝተዋል። በመካከላቸው የዩኒቨርሲቲው የቦርድ ሰብሳቢ አቶ ካሳ ተክለ ብርሃንም ተገኝተዋል። መንግስት ከመስከረም አራት እስከ 16 ድረስ በተመረጡ አጀንዳዎች ላይ ምሁራንና ተማሪዎች፣ ወላጆችና የአስተዳደር ሰራተኞች እንዲወያዩ ባሳሰበው ምክንያት የአዲስ አበባ ዩኒቨርሲቲ ሰራተኞቹን በአራት አዳራሽ ከፍሎ ዛሬ ውይይቱን ጀምሯል። የአዲስ አበባ ዩኒቨርሲቲ መምህራን ለብቻቸው እንዲወያዩ በተወሰነላቸው የስብሰባ ማዕከል ተገኝተን እንደተመለከት ነው። መምህራኑን ለማወያየት የዩኒቨርሲቲው ፕሬዚደንትና ምክትል ፕሬዚደንት እንዲሁም አቶ ካሳ ተክለ ብርሃንና ዶክተር ተመስገን ቡርቃ ፊት ለፊት ተቀምጠዋል። ጉባኤው ከመጀመሩ አስቀድሞ በዩኒቨርሲቲው ምሁራን መካከል በኦሮሚያ፣ በአማራ፣ በደቡብና በጋምቤላ ክልሎች ህይወታቸውን ላጡ ወገኖች ኢትዮጵያውያን ቢያንስ የህሊና ጸሎት እንድናደርግ ሲሉ ጠይቀዋል። ጥያቄውን ዘለግ ባለ ጭብጨባ በአዳራሽ ውስጥ ያሉ ምሁራን ደግፈውታል። ምሁራኑ ለውይይት የተመረጡ ርዕሰ ጉዳዮች በኢሜይል እንደተላከላቸው አስታውሰው ርዕሰ ጉዳዮቹ ግን ከዚህ ቀደም በተደጋጋሚ እየተነጋገርንባቸው በመሆናቸው ከንግግራችን በኋላ የመጡት ለውጦች ላይ መወያየት ይገባናል ሲሉ ሀሳባቸውን አሰምተዋል። ከተወያዮቹ መካከል ለዚህ ጉባኤና ውይይት ተብሎ አምስት ሚሊዮን ብር መመደቡን ተናግረው ይህን ያህል በጀት ለድግግሞሽ ርዕሰ ጉዳይ መመደቡን እንደማይደግፉና ገንዘቡ ኑሮ ለከፋቸው ዜጎቻችን መቋቋሚያ እንዲሆን ይሰጥልን ሲሉ ጠይቀዋል። በአዳራሹ ያሉ ተሰብሳቢዎችም ሀሳባቸውን በታላቅ ጭብጨባ አጅበውታል። በዚህ መልኩ በተጀመረው የዛሬው የአዲስ አበባ ዩኒቨርሲቲ መምህራን ውይይት ሰብሳቢው አቶ ካሳ ተክለ ብርሃን የህሊና ጸሎት እንዲደረግ ከፈቀዱ በኋላ መንግስት ያሰናዳቸው ሰነዶች በዩኒቨርሲቲው ኃላፊዎች በኩል መቅረብ ጀምሯል። የከፍተኛ ትምህርት ተቋማት በ25 ዓመት የትምህርት ሂደት ውስጥ የነበራቸው ሚና ምንድን ነው የሚለው ሰነድ በቀዳሚነት ለውይይት ቢቀርብም ጥቂት የማይባሉ መምህራን ከስብሰባው አዳራሽ መውጣታቸውን ተመልክተናል። ሱዳንና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ጥናትን አስመልክቶ በተዘጋጁት የኮንትራ ሰነዶች ላይ ዛሬና ነገ በሱዳን ካርቱም እንደሚመክሩ የውሃ መስኖና ኤሌክትሪክ ሚኒስቴር አስታውቋል። ሚኒስቴሩ እንደገለጸው ቀደም ብሎ ከመስከረም 5 እስከ 6 ቀን 2016 ሶስቱ ሀገሮች በጋራ በመምከር ከቴክኒክ አጥኚ ኩባንያዎቹ ጋር ይፈራረማሉ የተባለው በሀሳብ ደረጃ የተያያዘ እንጂ የተስማሙበት ጉዳይ አልነበረም። በአሁኑ ወቅት ሶስቱም ሀገሮች ከስምምነት ላይ በመድረሳቸው ዛሬና ነገ በሱዳን ካርቱም ይመክራሉ ብሏል። ሀገራቱ በመጨረሻው የውይይታቸው እለት በኮንትራቱ ረቂቅ የስምምነት ሰነዶች ላይ የየራሳቸውን ሀሳብ ሰጥተው ይፈራረማሉ ተብሎ ይጠበቃል። ሶስቱ ሀገሮች ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከታችኞቹ የተፋሰሱ ሀገሮች ላይ ሊኖር የሚችለው አሉታዊ ተጽዕኖ ካለ ጥናት ከሚያካሄዱ ሁለት የፈረንሳይ ኩባንያዎች ጋር ስምምነት እንደሚያደርጉ ከዚህ ቀደም መገለጹ ይታወሳል። በኮንትራት ሰነዶቹ ላይ በሚደርሰው ስምምነት መሰረት የፈረንሳይ የቴክኒክ አጥኚ ኩባንያዎች ወደ ጥናቱ ይገባሉ። በሚኒስቴሩ የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክተር ኢንጂነር ተሾማ ጥናፌ እንደገለጹት ኩባንያዎቹ እስካሁን ወደ ቴክኒካዊ የጥናት ስራቸው ያልገቡት ስራውን ከሚሰሩ አማካሪዎች ጋር የሚደረገው ድርድር ባለመጠናቀቁ ነው። በግድቡ ላይ በሚካሄደው የጥናት መርሃ ግብር በሶስቱም ሀገሮች መካከል ምንም አይነት የሀሳብ ልዩነት የለም። በአማካሪዎቹና በእኛ መካከል ምንም የጎላ ክፍተት ሳይኖር የሚደረጉ ድርድሮች እያለቁ በመሆናቸው በያዝነው መርሃ ግብር ስምምነቱ ይፈረማል ብዬ ነው የምጠብቀው ብለዋል ሲል የኢትዮጵያ ዜና አገልግሎት ዘግበዋል። ድርጅት ያተት በሽታን ለማከም የሚረዱ የህክምና ግብዓቶችን ለግሷል። የዓለም ጤና ድርጅት በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታን ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት ለማገዝ የሚረዱ የተለያዩ የህክምና ግብዓቶችን ለጤና ጥበቃ ሚኒስቴር አስረክበዋል። ሚኒስትር ዴታው ዶክተር ከበደ ወርቁና በዓለም ጤና ድርጅት የኢትዮጵያ ተወካይ ዶክተር ካሉ አክባካ ናቸው የርክክብ ስነስርዓቱን ያካሄዱት። ዶክተር ከበደ በዚሁ ወቅት እንደተናገሩት ሚኒስቴሩ ከአጋር አካላት ጋር በመቀናጀት የአጣዳፊ ተቅማጥና ትውከት በሽታን ለመከላከልና ለመቆጣጠር ከፍተኛ ጥረት እያደረገ ይገኛል። የዓለም ጤና ድርጅት የለገሳቸው የህክምና ግብዓቶች የበሽታውን ስርጭት በአገር አቀፍ ደረጃ ሙሉ በሙሉ ለመቆጣጠር እገዛ እንደሚያደርጉም ነው ሚኒስትር ዴኤታው የገለጹት። በሽታውም በዘላቂነት ለመከላከልና ለመቆጣጠርም የጤና ኤክስቴንሽን ፕሮግራሙን ማጠናከርና መደገፍ እንደሚገባ መናገራቸውንም ከጤና ጥበቃ ሚኒስቴር ያገኘነው መረጃ ያመለክታል። የዓለም ጤና ድርጅት የኢትዮጵያ ተወካይ ዶክተር ካሉ አክባካ በበኩላቸው ድጋፉ 12 የተለያዩ የህክምና ኪቶችን የያዘ ሲሆን እነዚህም 4800 የሚሆኑ ጽኑ ህሙማንን ለማከም እንደሚረዱ ገልጸዋል። በአዲስ አበባና በተለያዩ ክልሎች የተከሰተው የአጣዳፊና ተቅማጥ በሽታ በከፍተኛ መጠን እንደቀነሰ የገለጹት ደግሞ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጅማ ናቸው። የህክምና ግብአቶቹ ከአተት በሽታ በተጨማሪ ሌሎች የተቅማጥ አይነቶችንም ለመከላከልና ለመቆጣጠር የሚሰራውን ስራ ለማጠናከር አጋዥ መሆናቸውንም ነው ያነሱት። የህክምና ግብዓቶቹ 150 ሺህ የአሜሪካ ዶላር ወጪ እንደወጣባቸው ከዓለም ጤና ድርጅት የተገኘው መረጃ ጠቁሟል ሲል ኤፍቢሲ ዘግቧል። ሲል የ11ኛው ዙር የጋራ መኖሪያ ቤት ዕድለኞችን በአንድ ማዕከል ውል የማዋዋል አገልግሎት ዛሬ ተጀምሯል። ኤጀንሲው ዛሬ የጀመረውን የማዋዋል አገልግሎት በሁለት ወራት ውስጥ ለማጠናቀቅ እንደሚሰራም ገልጿል። አገልግሎቱ ኤጀንሲው ባዘጋጃቸው በቃሊቲና በቦሌ ክፍለ ከተሞች በሚገኙ ማዕከላት እየተሰጠ ይገኛል በማዕከላቱ ከክፍያ ጋር የተያያዙ የንግድ ባንክ የካርታና ሌሎች አገልግሎቶች በግማሽ ሰዓት ውስጥ ይሰጣሉም ነው ያለው ኤጀንሲው። ኤጀንሲው የአብዛኛዎቹ የቤት ባለቤቶች አስፈላጊው መረጃ አሟልቶ ያለመቅረብን በሂደቱ የታየ ችግር ብሎታል። ተገልጋዮቹ ወደ ማዕከሉ ከመምጣታቸው በፊት የትዳር ሁኔታና ተዛማጅ ጉዳዮችን የሚጠቅሰውን ቅጽ ዘጠኝ እንደማያሟሉ የኤጀንሲው ምክትል ስራ አስኪያጅ ወይዘሮ አፀዳ አባይ ተናግረዋል። የቤት ባለቤቶችም የአዲስ አበባ ቤቶች ልማት አስተዳደር ኤጀንሲ ባዘጋጃቸው የአንድ ማዕከል አገልግሎት መስጫ ማዕከላት ተገኝተው ውል በመፈራረም ላይ ናቸው። አገልግሎቱ በአንድ ማዕከል መሰጠቱ መልካም መሆኑን የጠቀሱት ተገልጋዮች ኤጀንሲው ቀድሞ አስፈላጊ መረጃዎችን ዝርዝር አለማሳወቁ ለተፈጠረው ክፍተት ምክንያት መሆኑን ገልጸዋል። ከዚህ ባለፈም የቤታችን የካሬ ስፋት መጠን አለማወቃችን የሚከፍሉትን ገንዘብ መጠን እንዳያውቁ ማድረጉን ጠቅሰው በአንዳንድ አካባቢዎች ላይ ያልተሟሉ ቤቶች እንደሚታዩም አንስተዋል። ተገልጋዮቹ ወደ ማዕከሉ ሲመጡ የሚከፍሉትን የገንዘብ መጠን ማወቅ እንደሚችሉ የገለጸው ኤጀንሲው በበኩሉ ያልተሟሉ በተባሉት ቤቶች አካባቢ የንብረት ዘረፋን ለማስወገድ የተደረገ ነው ብሏል ሲል ኤፍቢሲ ዘግቧል። በመጨረሻም በአፍሪካ ከ17 ዓመት በታች ዋንጫ ማጣሪያ የመጨረሻ ዙር ባማኮ ማዲቦ ኬይታ ስቴዲየም ላይ ማሊ ኢትዮጵያን ሁለት ለ ዜሮ ረታለች። ትናንት ምሽት አንድ ሰዓት ከ30 ላይ የተጀመረው የሁለቱ ቡድኖች ጨዋታ በመጀመሪያው አጋማሽ ግብ ያላስተናገደ ሲሆን ማሊዎች ኢላማውን የጠበቀ ሙከራ ማድረግ የቻሉት አንድ ጊዜ ብቻ ነበር። ጨዋታው ግብ ለማስተናገድ ረጅም ደቂቃዎች ሲወስድ በ72ኛው ደቂቃ በኢትዮጵያ የግብ ክልል በተሰራ ጥፋት የተገኘውን የፍጹም ቅጣት ምት ሃጂ ድራሜ ወደ ግብነት ቀይሮ ማሊን ቀዳሚ አድርጓል። በ86ኛው ደቂቃ ደግሞ ዲጄምሶ ትራኦሬ የማሊን መሪነት ወደ ሁለት ከፍ አድርጎ ጨዋታው በማሊ ሁለት ለዜሮ አሸናፊነት ተጠናቋል። የሁለቱ ቡድኖች የመልስ ጨዋታ ከሁለት ሳምንት በኋላ ኢትዮጵያ ላይ ይካሄዳል። ኢትዮጵያ ከማሊው ጨዋታ በፊት ዝግጅቷን በሐዋሳ እንደማድረጓና የአዲስ አበባ ስታዲየም በሜዳ ጥገና ላይ እንደመሆኑ ጨዋታው በሐዋሳ ላይ ሊካሄድ ይችላል ሲል ሶከር ኢትዮጵያ ዘግቧል።